ሰላም እንዴት ናችሁ? የጮራ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬ የምናየው ስለ ቆዳ አለርጂ ነው። የቆዳ አለርጂ አብዛኛውን ጊዜ እስከ አምስት ዓመት ባሉ ህጻናት ላይ ይከሰታል። ከግማሽ በላይ የሚሆኑ ህጻናት እድሜያቸው እየጨመረ ሲሄድ ምልክቶቹ እየጠፉ ይሄዳሉ። ብዙውን ጊዜ ይህ በሽታ ተመሳሳይ ችግር ካለባቸው ቤተሰቦች ሊወርሱት ይችላሉ። ስለዚህም ተመሳሳይ ችግር ካለባቸው ወላጆች ወይም እናት አባት የተወለዱ ህጻናት ከተወለዱ ጊዜ ጀምሮ የቆዳ እርጥበት የሚጠብቁ ቅባቶችን ቢጠቀሙ ቢያንስ እስከ አንድ ዓመታቸው ድረስ በቆዳ አስም የመያዝ እድላቸው ዝቅተኛ ይሆናል ማለት ነው። በቆዳ አለርጂ እነማን ይበልጥ ይጠቃሉ የሚለውን ስናይ ግንበኞች አበባ የሚሸጡ ሰዎች፣ ምግብ አዘጋጆች፣ ጸጉር አስተካካዮች፣ የጤና ባለሙያዎች፣ የጽዳትና ቧንቧ ቁጥጥር ባለሙያዎች፣ መካኒኮች፣ ስነ ጥበብ ሰራተኞች ወይም ደግሞ አርቲስቶች የቆዳ አለርጂ የሚያስከትሉትን ነገሮች ሰናይ ደግሞ እጽዋት ወይም ደግሞ የእጽዋት ክፍሎች ለምሳሌ መርዛማ አዝሙድ፣ የተሽከርካሪ ዘይቶች፣ የቆዳ መጠበቂያ ምርቶችና ምርቶች ላይ ሽታ ያላቸው ክሬሞች፣ ሳሙናዎች፣ መድኃኒቶች ለምሳሌ ይሄ ደግሞ አንቲባዮቲኮች፣ አንዳንድ ኬሚካሎች፣ አሲዶች፣ የጽዳት ምርቶች፣ የእግር ጥፍር ቀለም፣ የጸጉር ቀለም ናቸው። ምልክቶቹ ቀይ፣ ሀምራዊ ወይም ደግሞ ከተፈጥሮ የቆዳ ቀለም ጠቁሮ ወይም ደግሞ ቀልቶ መታየት፣ ግልጽ የሆነ የቆዳ ልዩነት፣ ከላይ የሚቀረፍ የተሰነጣጠቀ ወይም እብጠት ያለው እንደ እብጠት ወይም ደግሞ ቅርፊት የሚመስል ማለት ነው። ትንሽ ፈሳሽ ያጠራቀሙ ቁስሎች፣ ማሳከክና የማቃጠል ህመም፣ የመድረቅ የመሻከር ምልክቶቹም ከሰው ወደ ሰው የማይተላለፉ ሲሆኑ፣ እየጠፉ ተመልሰው በመምጣት ረጅም ጊዜ የመቆየት ጠባይ ያላቸው የቆዳ አለርጂ ብዙ ጊዜ እንደ ታማሚዎቹ የእድሜ ክልል የተለየ መልክ ይኖረዋል። ለምሳሌ እድሜያቸው ከሁለት ዓመት በታች በሆኑ ህጻናት ላይ በእጃቸው፣ በእግራቸው፣ በጉንጫቸው ወይም ደግሞ በጭንቅላታቸው ላይ ይወጣል። ነገር ግን ዳይፐር ወይም ሽንት ጨርቅ አካባቢ ያለውን የሰውነታቸው ክፍል ብዙውን ጊዜ አያጠቃውም። በትላልቅ ልጆችና አዋቂዎች ላይ ብዙውን ጊዜ የአንገት አካባቢ፣ ክርን መሰንጠቂያዎች እና የጉልበት ጀርባዎች ላይ የሚወጣ ሲሆን እንዲሁም አንዳንድ ጊዜ በእጅ፣ በእግር፣ በክንድ፣ በፊት ላይ ሊወጣ ይችላል። በትላልቅ ልጆችና አዋቂዎች ላይ የጊዜ ገደብ ወይም ደግሞ ቆዳው እየጠነከረ ሊሄድና ከብዙ ማሳከክ የተነሳ ጠባሳም ሊፈጥር ይችላል። በተለይ እዚህጋ ብዙዎቻችን እንደዚህ አይነት ስሜት ሲሰማን እናከዋለን አይደል? ስናከው ደስ የሚል ስሜት ይሰማናል። ግን እሱ በጣም አደገኛ ነው። በተቻለ መጠን እንደዚህ የሚያሳከከን ባህሪ ካለው እርጥበት ባለው ጨርቅ ወይም ደግሞ ለስላሳ በሆነ ነገር ሰውነታችንን ማሸት እንዳናከው ማለት ነው። ጠባሳ እንዳያወጣብን ማድረግ እንችላለን። ሕክምናውን ስናይ በአንጻሩ በአግባቡ ካልታከመ የማይቋረጥ ማሳከክና የቆዳ ጠባሳ ሊያመጣ ይችላል። ይህም ለበሽታው አምጪ ተዋሲያን ሊደረገን ወይም ብሎም የቆዳ ኢንፌክሽን ሊያስከትልብን ይችላል። ምንም እንኳን ዘላቂ የሆነ ፈውስ ማምጣት ባይቻልም ምልክቶቹ ግን በህክምና ማስታገስ ይቻላል። በአጠቃላይ የቆዳ አለርጂ ሕክምና የአኗኗር ዘይቤ ለውጦችና መድኃኒቶችን ያካተተ ይሆናል ማለት ነው። የአኗኗር ዘይቤያችንን ማስተካከል ነው። ታዲያ እንዴት ነው የአኗኗር ዘይቤያችንን ማስተካከል የምንችለው? የምንለው ቆዳችን እንዳይደርቅ የቆዳ እርጥበት የሚጠብቁ ሽታ አልባ ክሬሞችና ቅባቶችን መጠቀም አስፈላጊ ነው። የሐኪም ምክሮችንን በመከተል አለርጂ እንዳይባባስ ማድረግ ይቻላል። ገላን ከመታጠብ በፊት ወይም ደግሞ ከታጠቡ በኋላ ወዲያውኑ የእርጥበት ክሬም ማድረግ ገላ ከታጠቡ በኋላ በለስላሳ ፎጣ በቀስታ ማድረግ፣ በጭራሽ በፎጣ አለመፈተግ፣ ኢንፌክሽን ሊያስከትል ስለሚችልም መዋጠጥን ማስወገድ፣ በጣም ሞቃታማ ወይም ደግሞ ደረቅ አየር በሚኖርበት ጊዜ ረጠብ ወይም ደግሞ ቀዝቀዝ ያለ ፎጣ ማድረግ፣ ጭንቀት ወይም ውጥረት መቀነስ፣ ሻካራ ሳሙናዎች ወይም ደግሞ የጽዳት ምርቶችን አለመጠቀም፣ ማዕዛልባ ማጽጃዎችን፣ መዋቢያዎችና ሌሎችም የቆዳ እንክብካቤዎች ምርት ቶችን መጠቀም ምን አይነት ሰዎች ናቸው ሊያጠቁ ከሚችሉት መካከል ብለን አንስተን ነበር። እና ታዲያ ኬሚካሎችን በሚይዙበት ጊዜ ጓንቶችንና የመከላከያ ልብሶችን መልበስ አለመርሳት፣ ሁሌም ከሚያባብሱባቸው ነገሮች ራሳችሁ መጠበቅ ይህን ሁሉ እያደረጉ ማሳከኩ የማይጠፋ ከሆነ ግን ቆዳዎችን መቁሰል፣ መላላጥና ፈሳሽ እየያዘ ከተቸገሩ ሐኪም ቤት ሄደው የሚታዘዝሎት መድኃኒት በአግባቡ መጠቀም ያስፈልጋል ማለት ነው። ታዲያ የቆዳ አለርጂ የማያጠቃው አካል እንደሌለ አንስተናል። በየትኛው የስራ ዘርፍ ላይ ያሉት ናቸው የሚያጠቃቸው የሚለውንም አይተናል። ስለዚህ ጥንቃቄ ማድረግ እንደዚህ አይነት ችግር ያለብን ሰዎች ጥንቃቄ ማድረግ የሚያስነሳብንን ነገር መተው በጣም ይመከራል። በተለይ የአይን አለርጂ ራሱ ያለባቸው ሰዎች የምድር የሚሸት ሳሙና አይመከርም። የሚሸት ነገር ፊት መቀባት አይመከርም። መነጽር መጠቀም፣ የፀሐይ ወይም የብርሃን መከላከያ ጥላ መያዝ በጣም ይመከራል። የአይን አለርጂ ያለባቸው ሰዎች እና እናንተም እንደዚህ አይነት ችግር ካለባችሁ በእንደዚህ አይነት መንገድ መከላከል ማስወገድ ትችላላችሁ ማለት ነው። ግን ጥንቃቄ በጣም ይፈልጋል። ያው አለርጂ ሲነሳብን ያሳክከናል አይደል? ሲያሳክከን በጣም የሚገርም አይነት ስሜት ነው ያለውና እኛ ማከካችንን ወይም በዛ ሰዓት ላይ ሲበላን ስናከው የሚሰማንን ስሜት እንጂ መጨረሻ ላይ የሚያመጣብንን ውጤት አይደለምና እሱ ላይ ትኩረት እናድርግ። የቻናላችን ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ ደውላን በመጫን ቤተሰብ እንድትሆኑ እንላለን። የእናንተንም ተሞክሯችሁን አጋሩ።